አሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱህ ውድና የተከበራችሁ ቤተሰቦች እንደምን አላችሁ። እኔ በጣም ደህንነኛ አልሐምዱሊላህ። ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁኝ። አሁን ላይ ያለንበት ጊዜ ያለንበት ሰዓት በጣም የሚያሳዝን የሚያሳፍር በአንዳንድ ሙስሊም ነን በሚሉ የሚሰራ ስራ ከጊዜ ወደ ጊዜ በጣም እየወረን ማንን መከተል እንዳለብን ሴት ልጅ የተከበረች እንስት መሆኗን የረሳንበት ጊዜ ይመስለኛል። እንዲህ አይነት ነገር አሁን ሚዲያ ላይ የምናየው ልብን ያደማል፣ አይንን ያፈዛል፣ ጆሮን ያደነቁራል። አላህ ስብሃነ ወተዓላ ሴት ልጅ ከፍ አድርጓታል፣ ክብር አድርጓታል። እና በተለይ አሁን ይሄንን ስናገር እኔ ይገባኛል ምን እንደምትሉኝ። አንተ ከነሱ የብለጣው ከነ፣ ወይ በተለይ ያሲያ ተከታዮች፣ የአስያ ጭብጫቢዎች ምን እንደምትሉ አውቃለሁኝ። የሚሰራው ስራ በጣም ይደብራል። ሴት ልጅ ትዳር እናገናኛለን እየተባለ አይደለም፣ አሁን ጊዜ ላይ አይደለም፣ ሚዲያ ላይ የመጣ ትዳር አይደለም፣ በቲክቶክ አይደለም፣ በተለያየ ሶሻል ሚዲያ ላይ የመጣ ትዳር በአካል አብሮ አድጎ አውቋት፣ አውቃው እንኳን ብዙ ባህሪውን፣ አውቀዋለሁ፣ አውቃታለሁ ተብሎ ተጋብቶ እንኳን እጅግ የሚያስፈራ ያለንበት ጊዜ ነው። ሰው ማንን እንኳን አይደለም፣ አሁን ማንን ከምን የመጣን ሰው ጥላውን እንኳን ማን ማመን እንዳለበት የሚያስፈራበት ጊዜ የደረስ ነው እና እንደዚህ አይነት ሰዎች የሚሰሩ ሰዎች የእህቶቻችንን ክብር የእህቶቻችንን ዝቅ እያደረጉ ነው። እነሱ ምናልባት ታዋቂነትን ታዋቂ ለመሆን ወይንም ደግሞ የራሳቸው የሆነ ለግል ጥቅማቸው ለግል እንትናቸው ለግል ኪሳቸው ለግል ድዋራቸው አንዳንድ አበባ ለመልቀም ሊሆን ይችላልና። እውነት እነዚህ ሰዎች ለእህቶቻችን አስበው ነው? ለእህቶቻችን ባሰቡ ለእህቶቻችን ለሙስሊም ኡማ ባሰቡስ ይህንን ስራ ባልሰሩ ነበር። ለእህቶቻችን ዱዓ አላህ ከመልካም ሰው ጋር እንዲያገናኛቸው ዱዓ ባደረጉልን ነበርና እና ውድ እህቶች የምትከታተሉኝ፣ የምትወዱኝ፣ የምወዳችሁ ቪዲዮ ላይክ ሸር እያደረጋችሁ ለሁሉም እንዲደርስ፣ በተለይ በተለይ እኔ ትልልቅ ኡስታዞች ላይ እንዲደርስልኝ ይፈልጋለሁ። እነዚህ ሰዎች ሀግ እንዲሉልኝ ልኝ ይፈልጋለሁ። ሀግ እንዲባሉ በጣም ማለት አስያ እንግዲያ ማንንም እንደማሰማ፣ ምክንያቱም ትንሽ ነጠቀለች ሰው እንደሆነች አውሮፓ ሀገር መኖር ገንዘብ መኖር እንትን ማለት እና በጣም የዲን ራሷን የዲን አዋቂ ነኝ ብላ ስለምታስብ እና ተቀድም ሳሪያ ትከማል ላይ ለሰጠችው መልስ ሰምቻታለሁ። እና ግን እህቶቼ፣ እሷን የምትከታተሉ ሃይማን የምትከታተሉ ሰዎች እራሳችሁን ክብር ጠብቁ። የራሴን ክብር ራሴ ካወረድኩት ማንም ሊያከብርልኝ አይፈልግም። እና ሚዲያን እንደ ሚዲያ እንጠቅመዋለን፣ ሚዲያን እንደ ሚዲያ እናየዋለን እንጂ ያለቦታው፣ ቦታው ገብተን መገኘት የለብንም ውድ እህቶቼ። ምናልባት ምናልባት የትዳር ፍላጎት ኑሯችሁ የትዳር ፍላጎት ያለው ሰው ወንድሞችም ምናልባት ሊያስብ ይችላል፣ እዛ መግባት ማየት ምናልምን ማለት ነው። ግን ወላሂ ትዳር የሚገኘው ካላህ ነው። ትዳር የሚሰጥህ በአንተ ፍላጎት በአንተ ጥረት አይደለምና አላህ ለሁሉም ሰው መልካም ትዳር እንዲሰጠው ዱአ እያደረግን እራሳችንን እናስከብር። ራሳችንን ከእንዲህ አይነት ቦታ እናረቅ ነው የምለው። እና ሀቢባ በጣም ስለ ሀቢባ እኔ ማውራት ማልፈልግ ምክንያቱም እሷ ማለት በጣም እኔ ብዙ ሰዎች በእርግጥ ሀቢባ ለእኔ ያው አንድ መልካም ነገር ማውቅላት ነገር አለ የዛችን የእህታችንን ገንዘብ አሰባስባ ያችን ልጅ ያለቀሰች የነበረችን ልጅ አሰባስባ ገንዘቧን አሰጣታለይ መልካም ስራዋን አንረሳም። እንደዛ ሲጫወቱባት፣ እንደዛ ሲፎክሩባት የዛችን ልጅ መልካም ነገር እናውቃለን። አስያም እንዲሁ በዛች ባህታችን እስር ቤት፣ ሳውዲ እስር ቤት በነበረቸው ልጅ ብዙ ነገር አድርገዋል። ያ ማለት መልካም ነገር አልሰሩም ማለት አይደለም። መልካም ነገር አላቸው። ግን በዚህ ልክ ግን የእህቶቻችንን ክብር እንድናዋርድ እንዲያዋርዱ ሚዲያ ላይ ታብታብ እያደረጉ ሸር እያደረጉ እንትን ለሚሉ ሰዎች አላህ ልቦና ይስጣችሁ። እንዲያውም ሀግ ልትሏቸው የሚገባ ነበረ። ብዙ ጊዜ ሚዲያ ላይ አንድ ስህተት ሲሰራ እኛው ነን ራሳችንን ሸር እያደረግን ታብ እያደረግን ሰብስክራይብ እያደረግን ፎሎ እያደረግን ለዚህ ደረጃ የምናደርሳቸው ግን ሀግ ብንል እዚያ ላይ እኒህ ሰዎች ስህተታቸውን እዛው ቢያውቁ ስህተታቸውን እዛው ላይ ቢነገሩ ድጋሜ ከስህተት ላይ ስህተት አይጨምሩም ነበር። በመጀመሪያ ሴት ልጅ በዚህ ልክ በዚህ ልክ ድፍረት ልክ ደፍሮ መናገር ሚዲያ ላይ ተጋቡ፣ እናጋባለን። እውነት አሁን እውነት ዲያር ነው ወይንስ ዝሙት ማስፋፋት ነው ይሄ ወላሂ ላዚም በጣም ያሳፍራል በጣም ነው የሚያሳፍረው በተለይ ለሙስሊም ሀይጋስ መቼም እምነት የላትም እምነት ቢኖራት እምነት አላት ብዬ አላምንም ስድስት ነኛ እንትነኛ እንትነኛ እንዴ ክርስቲያን ገብታ የምኖር ልጆቼ ኦርቶዶክስ በመሆኑ ደስተኛ ነኝ የምትል ሴትዮ እምነት የላትም እሷ እምነት አልባ ናት ማለት ይቻላል በድፍረት ማለት ነው ስለዚህ አስያ ግን ሙስሊም ነኝ ኡስታዝ ነኝ እያለች አሁን ዝሙትን እንዴ እንዴ እንትን በተ ጉብዝና በታየበት ጊዜ ዝሙትን እንዴ አራዲነት በታየበት ጊዜ እሷ ትደር አገናኛለሁ ብላ መውጣቱ በጣም የሚያሳፍር ነው። እህቶቼ፣ ወንድሞቼ ከእንዲህ አይነት ነገር ራሳችንን እንራቅ። አንድ ጊዜ የሰራናስ ተስተት ለዘላለም ጸጸት ናት። ለዘላለም በሽታ ናት። ሁሌ ያ ነገር ለወደው ደስ ሊያስብለን ይችላል፣ ግን ሁሌ በሽታ ነው። ሁሌ ለአእምሮ እመም ነው። ጥሩ ነገር ግን ሁሌ ስታሰበው ደስ የሚል ነገር ነው። ጥሩ ነገር የሰራናት ነገር ሁሌ ደስ ነው የሚልን። መጥፎ ነገር ግን ሁሌ በሽታ ነው። ለዱንያም ለሂራም አሳፋሪ ነው። አላህ መልካም ከሚሰሩት ባሮቹ እንዲያደርገን እኔንም እናንተንም እመኛለሁኝ። ወሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ ሼር ማድረግ እንዳይረሳ